እንዲህ በእግዚአብሔር አይን ሲታይ ወንድ ልጅ አስራ አራት ዓመቱ ሲሞላው ወደ ስራ መምጣት አለበት። የሚወድቁት ጭንቀት ውስጥ ትምህርት ሲማሩ ይጨነቃሉ፣ አይፈልጉትም። እንይሉታል ይሄንን በጣም በቃ ሰርተውታል። ራሱ ነገር እንዳይኖረው ተማረ በሚባሉ ሰዎች ላይ እንዲጠለጠል ተማር የሚሉ ሰዎች ደግሞ በአዳን አሽከር መሆናቸውን እንኳን አያውቅም። ፈጠራ የሌላቸው የተባሉትን የሚያረጉ ወርልድ ባንክ ብድር ሰጥቶ አብሮ ሲያዛቸው ያን ነው የሚያረጉ። በዚህም ጉዳይ ምናልባት የሀገሪቱን የጀርባ አጥንት የሆነውን ነገር መስበር እስካልቻልን ድረስ ይኸውም የሀገሪቱ መንፈሳዊና ባህላዊ ሕያው ቅርስ ነው። ስለሆነም እኔ ለፓርላማው የማቀርበው ያዘጋጀውት ሐሳብ ቢኖር የዚችን ሀገር ጥንታዊና ቀዳማዊ የትምህርት ሥርዓትን የተጠነቀቀ ባህሏን እኛ በምናዘጋጀው ሥርዓትና ባህል መቀየር ነው። አገር በቀሉ አዋቂ ሥራ የለውም ከውጭ መጥቶ አዋቂ የተሰኘው ሀገር ነቀሉ ውጭ ተከሉ፣ ግን መደበኛ ስራዎች ሚኒስቴር ይሆናል፣ መምህር ይሆናል፣ ጀነራል ይሆናል፣ ነጋዴ የተማረ ነጋዴ የሆነ እሱ ይሆናል፣ ዲፕሎማት ይሆናል። ኢትዮጵያን የማይወክል አይምሮ ኢትዮጵያን ይገዛል፣ ኢትዮጵያን ያዛል ማለት ነው። እድሜውን በትምህርት ላይ ታስሮ ይታሰራል። የቁም እስረኛ ማለት ነው። የትምህርት ቤት እስረኛ እስረኞች ይሆናሉ። አንድ ሰው እንግዲህ ይሄ የእግዚአብሔር ነው፣ መጻፍና ማንበብ ከቻለ በቂው ነው። በእግዚአብሔር መንፈስ ቅዱስ እይታ በቂ ነው። ከዛ የእግዚአብሔርን መንገድ ነው መሄድም ያለብን ማለት ነው። በእግዚአብሔር ጥበብ ነው መጓዝ ያለብን። በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ሰላም፣ ለኩልክሙ ውዴዘ ኢትዮጵያ ትዕይንተ መስኮት፣ ተከታታይ ሰላም እግዚአብሔር ከእናንተ ጋር ይሁን በማለት መኑ ለበወ ም ትውልድ የሚለው መርሃ ግብር ዛሬ ደግሞ የኢትዮጵያ ትምህርት ስርዓት ለምን ተቀየረ በሚል ርዕስ እናወጋለን። ይህን የማቀርበው አነ ወለተመድን እትባሃል። በጽሞና ይከታተሉን። ሎርድ ማክላሪ አፍሪካን በተለይም ቅድስት አገር ኢትዮጵያን እንዴት መቆጣጠር እንዳለባቸው ለፓርላሜንቱ እንዲህ ብሎ ጥናታዊ ጽሑፍ አቅርቦ ነበር። እኔ በአፍሪካ ምድር ወርድና ቁመት በሁሉም አቅጣጫ በሀገራት ዙሪያ ተጉዣለሁ። እናም ሌብነትን ለመፈጸም የሚደፍር ችግረኛ ድሃ የሆነ አንድም ሰው ለማየት አልቻልኩም። ይህ በዚህ ሀገር ካየሁት ከፍተኛ የሞራል ልዕልናና እሴት አንዱ መገለጫ ነው። ይህ አይነት ድንቅ ችሎታ ያላቸው ሕዝቦችና ሀገር እንደኔ አስተሳሰብ መቼም ቢሆን መቼ ልንወራቸውና ወይም ልንገዛቸውና ልንቆጣጠራቸው አንችልም። በዚህም ጉዳይ ምናልባት የሀገሪቱን የጀርባ አጥንት የሆነውን ነገር መስበር እስካልቻልነ ድረስ፣ ይኸውም የሀገሪቱ መንፈሳዊና ባህላዊ ሕያው ቅርስ ነው። ስለሆነም እኔ ለፓርላማው የማቀርበው ያዘጋጀሁት ሐሳብ ቢኖር የዚችን ሀገር ጥንታዊና ቀዳማዊ የትምህርት ሥርዓትን የተጠነቀቀ ባህሏን እኛ በምናዘጋጀው ስርዓትና ባህል መቀየር ነው። ሎርድ ማክላሪ ፌብሩዋሪ 2 1835 ለእንግሊዝ ፓርላሜንት ካስተላለፈው የተወሰደ። ዛሬ መንፈሳዊ አገራት የሚባሉ በእንደነዚህ አይነት እግዚአብሔርን የሚጠሉ ሰዎች ተይዘን እንዳለን ማለት ነው። በእነሱ መመሪያ ውስጥ ነው ያለ ነው። እነሱ ውጡ ሲሉ እንወጣለን፣ እነሱ ግቡ ሲሉ እንገባለን። ልጆቻችን ትምህርት ቤት ካላስገባቸው ወየውላቸው ይባላል። አንዳንድ ትምህርት ቤትማ ልጆቻችን ኢንተርናሽናል ትምህርት ቤት የሚማሩት ልጆቻችን ይህን ማግኘት አለበት የሚባለው ነገር በጣም በቃ፣ እንግሊዝኛ ካልሆነ ግዕዝ ካልሆነ አይደለም የሚባለው እንግሊዝኛ ካልሆነ ተብሎ የኢትዮጵያ ትምህርት ይህ ነው የሚባል ለትውልድ የሚተርፍ አቅም የሚሰጥ ከጥገኝነትም ነጻ የሚያወጣን አይደለም። ምን አለ የጭቃ ቤት ኖሮን የሳር ፍራሽ ላይ ተኝተን የራሳችንን ጥበብና እውቀት ሰብስበን ራሳችንን ብንችል ኖሮ የሚያስብል ነው። ጥጥ እንኳን ተክለን እንዳንፈትል እያደረገን፣ ጤፍ ዘርተን እንዳንሰበስብ እያደረገን እያደነ ቆረና ያለው ቤተ ክርስቲያን፣ ለምን ትምህርት ስርዓቱ ሙሉ ለሙሉ ወደ ዓለማዊና ሀገራዊ ባልሆነ ስርዓት ሲቀየር እንዴት ዝም ማለት ተመረጠ? ኢትዮጵያ ታበጽህ እደዊሃ ሀበ እግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የተባለላት ሀገር ዛሬ በሁሉም ነገር ወደ ምዕራባውያን ስትዘረጋ፣ ቅድስት ቤተ ክርስቲያን ይህም ማስቆም ነበረባት። እንዴት ሀገሪቱን ለጨለማው ማህበረሰብ አሳልፈው ይሰጡታል? ትውልዱ መንፈሳዊ ኃይሉ ተመቶ በምዕራባውያን ስራ ሲጠመድ እንዴት ነጻ ይውጣ በፊት ላይ የቄስ ትምህርት ቤት ነበረ እና በእርግጥ በአሁኑ ሰዓት የለም ቤተክርስቲያኗ ራሱ ማዘጋጀት ትችላለች የክርስቲያኑን ህዝብ ልጆች ማስተማር ትችላለች ማዋል ትችላለች መንፈሳዊነቱን የያዙ ነገሮችን ጊዜ ሰጥታ እንደውም ለሌላ ትምህርት ቤት የሚከፈለውን ብር በትንሽ ብር እንደውም ብር አምጡ ብለው ከሚጨቀጭቁን ልጆቻችንን መልካም ነገር የሚያስተምሩልን ቃለ እግዚአብሔርን የሚያስተምሩልን ግዕዙን የሚያስተምሩልን ጥሩ ነገሩን የሚያስተምሩልን እኮ ለእነሱ ቢከፈል እኮ የተሻለ ነው። መማር ማለት መንፈሳዊውን በስጋም መዳን ነበር። ዛሬ ግን በሁለቱም መውደቅ ሆኗልና በተማረ የተፈታ አንድም ችግር የለም የሰው ልጅ ያልሆነ ምግብ እየበላ ያልሆነ ትምህርት እየተማረ ያልሆነ ስራ እየሰራ እድሜውን እንዲፈጽም ይደረጋል። የእግዚአብሔር መንፈስ ቅዱስ ኃይል ስራ በልጆች ላይ እንዲሰራ ማድረግ አለብን። በእግዚአብሔር ያልታነጸ እውቀት፣ በጾም በጸሎት ያልታየ አእምሮ እንዴት አስተማሪ ይሆናል? የዓለም ሕዝብ ያወቀው የቀደምት ዘመናት ስልጣኔ አሻራ አኩሪ ታሪክ ያላት ሀገር የነበረንን ጥለን ወደኋላ መጓዝ ከመረጥን ብዙ አስርት ዓመታት አለፉን። የጥንት ምሁራን የነበሩ የግዕዝ ሥነ ጽሑፍ ፊደል፣ ሐዋርያ፣ መጽሐፍ ቁጥር፣ ውርድ ንባብ፣ ቁም ንባብ፣ ዳዊት ንባብ፣ የያሬዳዊ ዜማ፣ የቅዳሴ ቤት የቅኔ ቤት ስነፈለግ ባህላዊ ሕክምና እነዚህን ሁሉ የትምህርት መርሃ ግብር አስረክበውን ነበረ። የራሳችንን ሀብት ትኩረት ሳንሰጥ ሰለጠንን የሚሉት የእኛን ጥበብና እውቀት ወስደው ሲሰለጥኑበት እና ግዕዝ ቋንቋንኳን በፒኤችዲ ደረጃ የትምህርት አካል በማድረግ በስርዓተ ትምህርታቸው አካተው ስልጠና በሚሰጡበትም ምክንያትና እኛ ፈረንጅ የግዕዝ ምሁራንን ለየዩኒቨርሲቲ ከአውሮፓ በዶላር ቀጥረን እያስመጣን መሆኑ በጣም ያማል። በነበረው ላይ እየቀጠልን መሄድ እያቃተን፣ ሁልጊዜ ከዜሮ የምንነሳ መሆኑ የፊቱ ሳይኖር የለም የኋላው እንዲሉ የፊቱ ሳይኖር የአሁኑ አይኖርምና ትውልድ ያቆየልንን ጠቃሚ ቅርስ ተገቢውን እውቀት ሰጥተን ቢሆን ኖሮ እንዲህ ባልወደቅን ኖሮ፣ ትልቅ እንደነበርን ትልቅ እንደምንሆን እንመን። በአንድነት ሆነን የጋራ ሀገራችንን እንገንባ። ሀገር ውጭ የተከሉ ምሁር አገር በቀል ሀብት ያላቸውን ሃይማኖቶችና ባህሎች ያፈሯቸውን እውቀቶችና ማነው ብሔራዊ ሊቃውንቶችን ባህሪ ያደረጓቸው? እምነትና ባህልም ወዶ ፈቅዶ ሳይዋጋ ሳይከራከር ሳይሞጉት የነዚህ ውጪ ተከል ወይንም የውጪ ጠላት ማሄደር የሆኑ ምሁራን መሳሪያ ሆነ። ይሄም ትምህርት ቤቱን በራሱ እነሱ ያዘጋጁት። የእግዚአብሔርን ሕዝብ ደግሞ እንዴት እንደሚይዘው እስኪ ምን ያህል እውቀት አላቸው? ማነው ጸጋው ያለው የሚለውን ለመያዝ ያደረጉበት መንገድ ነው ይሄ መንገድ። እና አሁንም በዚህ ላይ ትልቅ ስራ ሰርተው ተሳክቶላቸዋል። ለአገራችን ዘመናዊ ትምህርት ፍኖተ ካርታ ታሪካዊ እድገት መንጠልጠያ ድንጋዮች የአብነት ትምህርት ቤት መሆኑን መዘንጋት የለበትም። የአብነት ትምህርት ቤት ከባድ የማህበራዊ ኑሮና መንፈሳዊ ሕይወት ማሳያ መሳሪያዎች በመሆን አገልግለዋል። በመሆኑም የአብነት ትምህርት ቤት በሀገራችን ዘመናዊ ትምህርት ሲጀመር ወደ መደበኛ ትምህርት መተላለፊያ በመሆን አገልግለዋል። ትምህርቱን በአብነት ትምህርት ቤት የጀመረ ወጣት ቢፈልግ በዚያው ከፍጻሜ የትምህርት እርከን ሊዘልቅ ወይም ደግሞ ወደ መደበኛ ትምህርት ይገባ ነበረ። በአብነት ትምህርት ቤት ይሰጥ የነበረው ትምህርት ስነ ምግባርና መንፈሳዊነትን አካቶ የሚሰጥ ስለነበረ ተማሪው ከዚያ ሲወጣ ለሀገርም ለቤተሰብም የሚጠቅም ሆኖ ይወጣ ነበረ። ዳሩ ግን ይህን አጥብቆ የሚያስቀጥል ህብረተሰብ አልተገኘም። በተቃራኒው ነባሩ ነቅሎ በማጥፋት የማያውቁትን አዲስ ነገር ከውጭ በመዋስ ህዝቡንና መጪውን ትውልድ ሙሉ በሙሉ የራሱን ታሪክ የሚጠላ ከማሰብ ይልቅ የነገሩትን ብቻ የሚያስታውስ ምንም አይነት የመፍጠርና ችግር የመፍታት አቅም የሌለው ችግር የሚመስለው ነባር ነገር ነው ብሎ በማሰብ በመንቀል ላይ የተጠመደ ስልጣን በያዘ ቁጥር አዲሲቷ ኢትዮጵያ የሚል አይኑ ወደ ውጭ የወጣ ወደ ውስጥ ማየት ያቃተው ትውልድ ተፈጠረ ማለት፣ የአብነት ትምህርት ቤት በምዕራባውያን ስሪት በሆነው ዘመናዊነት ገጽታ ማለትም በዘመናዊ አመለካከት፣ ዘመናዊ አስተዳደርና ዘመናዊ ትምህርት ተጽዕኖ ስር በአላዋቂነት በመውደቁ ወደ መደበኛ ትምህርት ቤት መተላለፊያ መሆኑ ስለተቋረጠ ነባር አገር በቀል ተቋምን በዘመናዊ በሆነ ተቋም ለመተካት በሚደረግ ጥረት ትውልድን ዋጋ እያስከፈለ ነውና በጥራዝ ነጠቅ እውቀት ላይ በመመስረት አዲስ ባህልና የአሰራር ስልትን ችግር አረንቋ ውስጥ ከቷታል። የአብነት ትምህርት ቤት ከትምህርት ስርዓት እንዲወገድ በመደረጉ ሀገር ጠል ማህበረሰብ፣ ስነምግባር የሌለው ማህበረሰብ፣ እግዚአብሔር የሌለው ማህበረሰብ እንዲፈጠር ተደርጓል። አለማዊም ትምህርት ቤት ውስጥ እውነት እነማን ናቸው የሚያስተምሩት? ምንድን ነው የሚያስተምሩት? መምህሩ ማን ነው? መንፈሳዊ ህይወት አላቸው? እግዚአብሔርን ይፈራሉ? አሁን ትምህርት ቤት ቢዝነስ ነው፣ ገንዘብ እንጂ ስለ ልጆቻችን እውቀት ስለ ልጆቻችን ምድገት የሚያስብ አለ ብዬ ለማለት አላውቅም። እንግዲህ ካለን ዘርዝሩልኝ። ብዙ ጊዜ የገንዘቡን ይሄን ያህል ሽ ብር ክፈሉ፣ ይሄን ያህል ሽ ብር ክፈሉ የሚል እንጂ ምንም ለልጆቻችን አዲስ የሆነ ነገር የሚያመጣ አይምሯቸውን የሚያድስ የሚያስተካክል እንጃ አላይም። ወዲየ የወደፊቱን ማለት ነው። ልጆቻችንን አይምሯቸውን ዘገምተኛ የማድረግ፣ በራስ መተማመን እንዳይኖር ማድረግ፣ እንዲጨናነቁ ማድረግ፣ ከቤተሰቦቻቸው ጋር እንዳይግባቡ ማድረግ፣ ከቤተሰቦቻቸው ጋራ ማራራቅ፣ ከቤተሰብ እና ልጆችን የመለያየት ሰው የጻፈልንን ትምህርት ብቻ መማር። እንዲህ ማለት አለብን፣ እኛ ግዑዛን አይደለም። 3000 ዓመት የኖርነው በከንቱ አይደለም። 3000 ዓመት ኖርን ማለት የ3000 ዓመት የስነ መንግስት ፍልስፍና አለን ማለት ነው። 3000 ዓመት ኖርን ማለት 3000 ዓመት ያኖረን የግብርና ስልት አለን ማለት ነው። 3000 ዓመት ኖርን ማለት 3000 ዓመት ያኖረን የእምነት አይነቶች አሉን ማለት ነው። 3000 ዓመት ኖርን ማለት 3000 ዓመት ዘመናትን የምንቆጥርበት የስነ ፈለክ የተፈጥሮን የምንመረምርበት መንገድ አለን ማለት ነው። ይህን ሁሉ ዘመናዊ አድርጎ ራስን እንደማቆም አውሮፕላን አይሮፕላን ተሳፍሮ ልምድ ልውውጥ እያሉ እየተዋሱ በየቀኑ ሊሰሩ የሚፈልጉ ሰዎችን መከላከል አለብን። ስለዚህ አንዱ ስራችን ትምህርት መጠበቅ ነው። የትምህርት ይዘት ላይ መጮኸ አለብን። ሁላችንም ማስተካከል አለብን። ሊቃውንቶቻችን መውጣት አለባቸው፣ ከየባህሉ ከሽናሻው፣ ከቤንቹ ቤተ ክርስቲያን ከመስጊዱ እነዚህ የተጎሰቆሉ የሚመስሉ ዊዝደም በእድሜ የሚገኙ ጥበቦች ሁሉ ወደ ትምህርት መምጣት አለባቸው። ይሄን መስራት አለብን። የራሳችን ፊደል ቀርጸን ቋንቋን፣ ባህልን፣ ታሪክን ሌሎችንም የመማርና የማሰብ ችሎታ ለሰው ልጅ የተፈጥሮ የተሰጠው ጸጋ ነው። የኢትዮጵያ ትምህርት ኢትዮጵያዊ መሆን አለበት። ኢትዮጵያ ህልውናዋን የሚያስቀጥላት በመለኮታዊ ማንነቷና ወደ ጥንቱና ወደ ራሳችን እንመለስ በማለት ለዛሬ ያበቃው ወስባት ለእግዚአብሔር፣ ወለወላዲቱ ድንግል፣ ወለመስቀሉ ክቡር የመሃረነ ወይሰሃለነ በርትተ ተዋህዶ ሃይማኖት ያጽናአነ ለይኩ።